ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህ ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። የእህታችን እንግዲህ ረዴት ማለት ነው። በዱባይ ራሷን እንትንብላ ነው ተብሎ የነበረውን ነገር ሁሉ ውሸት ነው። አሁን ቤተሰቦቿ መልስ ሰጥተዋሉ። የቤተሰቦቿ መልስ እስከ መጨረሻ ድረስ አዳምጡት። እኔ ከዚሁ ነው መሰናበታችሁ ማለት ነው ለዚህ ቪዲዮ ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ አርጉ ላይ ካርጉ። ከዚህ በፊት ስለ ረዴት ጉዳይ ሰርችላችሁ ነበረ በዱባይ ሀገር ላይ ራሷን አጥፍታ ተገኘች ተብሎ ግን ምንም አይነት ነገር እውነት ያልተገኘበት ነገር ነው። አሁንም ደግሞ ደላላዋ ቤተሰብ መልእክት አስተላልፈዋል። ደላላዋ የወሰደቻት ስልኳን አጥፍታለች፣ ሁሉን ነገር አጥፋፍታ ጠፍታለች። ስለ እሷ ጉዳይ እና ገና እስካሁን ድረስ ምንም ነገር ያልተጨበጠ ነገር ነው ማለት ነው። የረዴት ጉዳይ ማለት ነው። እስካሁን ድረስ ፖሊስ ጋር ባለው መረጃ ዘመዶቿ እንዳሉት ማለት ነው። ምንም አይነት ነገር የእሷን ራሷን እንትን የማለቷ ነገር የወጣ መረጃ የለም። ይሄም ደግሞ ውሸት እንደሆነ እሷም ይሄን ነገር አታደርግም። ካደረገችስ ምክንያት ውስጥ ምንድን ነው? ሲቀጥል ደግሞ ደላላዋ እሷን የወሰደቻትስ ለምንድን ነው? ስልኳንም ጠፍታ ዘግታ ጠፍታለች። እየተፈለገች እንዳለች ነው በፖሊስም የተነገረ ማለት ነው። ማለት ምንድን ነው ከእሷ ጋር ያላት ኬዝ ማለት ነው ምን እንደሆነ ነው። እንዲሁም ደግሞ ቢሮዎቹ ተደጋጋሚ እየደወለች አልተመቸኝም፣ ወደ ሀገሬ መልሱኝ ብላ ሪከርድም አድርጋለች የሚሉ መልሶችም ወጥተዋሉ። ይሄስ ምን ያክል እውነት ነው? ያው በዛ ማለ በዚህ ማለ የረዱ ነገር በጣም በሚያሳዝን ሁኔታ ማለት ነው፣ የሚያስጠላ መልስ ነው እየተመለሰ ያለው። ሰብ እንግዲህ ምላሽ ሰጥተዋሉ ማለት ነው። ሁሉንም እያንዳንዱን የተከሰተው ነገር ምን ተፈጠረ፣ ምን ተከሰተ የሚለውን በዝርዝር ስለሰጡ ከእነሱ አንድ በት እንድትሰሙ እላለሁ ማለት ነው። ሰላማችሁ ይብዛ፣ ወዳችኋለሁ። ይሄ ነው የሚባል ተጠያቂ አካል እስካሁን አልተገኘም ከኤጀንቷ እዚህ ከላከቻት ግለሰብ በስተቀር አሁን እጅግ በጣም ውስብስብ የሆነ ጉዳይ ነው ያለው ከዛ የመጣ የፖሊስ ሪፖርት አለ ረቤት ራሷን ስለማጥፋቷ የሚገልጹ የካሜራ ቪዲዮዎችም እንደተላኩ ሰምተናል እስካሁን በእጃችን አልደረሰም ነገሮች ፖሊስ ጋር ነው ያሉት። ነገር ግን እዚህ ከዚህ ከኢትዮጵያ ጀምሮ እስከ ዱባይ ድረስ ባለው እሷን የሄደችበት መንገድ እና ደግሞ የወሰደች አካል ስልክ ዘግቶ መጥፋት፣ እራሷን መሸሸግ ጋር ተያይዞ የተለያዩ ነገሮች አሉ። ምናልባት በቀጣይነት ቤተሰብ እንደ ቤተሰብ የሚወስደው የራሱ የሆነ እርምጃ ይኖራል። ፖሊስም ደግሞ ጉዳዩን ጉዳዩን ይዟል። ስለዚህ ወደፊት የሚታይ ነው የሚሆነው። ከዛ በኋላ የላከቻትን ሰው ምንም ማግኘት አልተቻለም። ስልኳም እንደጠፋ ነው። ቢሮም ቢሮም የላትም ነው ወይስ ቢሮም አት አካል ለጊዜው ዱባይ ያለች ናት። ዱባይ ያለች ናት፣ እዛ ነዋሪ ናት። እዛ ቢሮ ከፍታ ምትሰራ መሆኑን ነው እኛ የሰማነው። ነገር ግን ስልኳን አትፈታለች። እራሷን ሸሽጋ ነው ያለችው። ዱባይ ያሉ አንዳንድ አካላትም እንግዲህ እሷን ለማግኘት ጥረት አድርገው ነበር፣ አልተሳካም ጥረቷ አሁንም እየቀጠለ እንዳለ ነው። ማዳሟም እ ረዱን ታሰራት የነበረች አሰሪዋም እሷን እየፈለገች እንደነበረ ሰምተናል። ዙሩ ዙሩ አሰሪዋ ከዚህ ወሰደቻትን ኤጀንሲ ማግኘት አልቻልንም። እኛ እና እየፈለግናት ነው እንጂ አሁን ከዛ ራሷን አጠፋሽ ተብሎ የደረሰውን መረጃ ገና እጃችሁ አልገባም። አላያችሁትም? እናንተ እኛ አልተመለከትንም። እሷን ራሷን አጠፋች በሚል ከመስማት ውጭ እሷ ራሷን ስለማጥፋቷ የሚያረጋግጡ ነገሮችን ገና አልተመለከትም። ያ በፖሊስ እጅን ያለው ወደፊት ግን እኛ ያው ማየት በምንችልበት ሁኔታ ላይ ሲሆን ያው ምናይ ነው የሚሆነው። ዞሮ ዞሮ ራሷን የምታጠፋ አይነት ሴትም አደለችም። እኛ አሁንም ድረስ ራሷን ታጠፋለች የሚል እምነቱም የለንም። ነገር ግን የካሜራም አንዳንድ የተቀረጹ ነገሮችም አሉ ስለተባለ ራሷን ዞሮ ዞሮ አጥፍታም ከሆነ ራሷን ለማጥፋት ያነሳሳት ምንድን ነው? ቤተሰብ አካባቢ ምን አለ? ጓደኞቹ አካባቢ ምን አለ? ከማን ጋር ምን ስታወራ ነበር የሚለውን እኛም ትንሽ ዳሰስ አድርገናል። ነገር ግን በይበልጥ ደግሞ የሚመለከተው አካል ያየዋል ብለን ነው ለቤተሰብ የምንጠብቀው እስካሁን ግን እንግዲህ በዳሰሳቸው ምክንያት ለዚህ የሚያበቃ ዳ ተቀብሯ ተፈጽሟል። እስከ ዛሬ ያለው ነገር ምንድን ነው የሚመስለው? ከዛ ከተገናኘን በኋላ ምን አዳድ እጅግ በጣም ውስብስብ ሂደቶች ነበሩ የተከናወኑት። በተለይ ከአስክሬን ማምጣት ጋር ተያይዞ እጅግ በጣም ነገ ተነጎደ እየተባለ ፈታኝ ጊዜያቶችን ነበር እንደ ቤተሰብ ስናሳልፍ የነበረ። በቀላሉ ማግኘት አልቻልም ነበር። እዛ ያሉ ኢትዮጵያን በጣም ድጋፍ አድርገውልናል። በተለይ ስንዱ የምትባል ኢትዮጵያዊት እዛ ነው የምትኖረው፣ ና የአንኮር ቻልዝነት እጅግ በጣም ድጋፍ አድርገልን። በእሷ ና በሌሎችም ኢትዮጵያውያን ድጋፍ ነው እንግዲህ ከአንዱር በኋላ የልጃችንን አስክሬን አግኝተን ወደ ቤተሰብ አምጥተን እንድታርፍ ያደረግነው ና እንዲህ በጣም ውስብስብ ነበረ። እሷን ለማምጣት በተለይ ከአሰሪዎቿ ጋር ተያይዞ አሰሪዎቿ ዶኩመንቶቿን ለመስጠት መቶ አንዳንድ ነገሮችን ለመፈጸም ፍቃደኛ ያለመሆን፣ ከዛ ኤምባሲው ደግሞ ያው ይህንን ነገር ለማስፈጸም የመጎተት ነገር፣ ከዛ ፍጥነት በፍጥነት እንዲያልቅ ደግሞ እኛም ከዚህ ግፊት ስናደርግ ነበርና በጣም እጅግ በጣም አሰልቺ በሆነ መልኩ ነው እንግዲህ እያሳለፍነው ጊዜ እንትን ያለው እና አሁን ላይ ግን ያው ከአንድ ወር በኋላ በስንት ድካም የምናገኝ ችለናል። ዛሬ ነው ስራ ተቀብሮ የተፈጸመው። ዛሬ ዘጠኝ ሰዓት ላይ ስራ ተቀብሮ አንፈጽመናል። እዚህ ሁለት ሰዓት ላይ ነው አስክሬን ተረከቡ ተብሎ ተደውሎልን ሄደን ከኤርፖርት የተረከብ ነው። ከዛ በኋላ ግን ያው በዘጠኝ ሰዓት ላይ ስራ ተቀብረን ፈጽመናል። በጣም ከባድ ነው። ግን እንደው አንድ ወር ሙሉ እናትየውስ እንዴት አሳለፉ? እንግዲህ ሀዘን እስከ ሰልስት እንኳን ላለው ጊዜ ይከብዳል እንኳን እና አንድ ወር ቀርቶ እንዴት ነበር አንድ ወሩን ሙሉ ያሳልፋቸው። እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። እናት ይህንን ወራቴን ለማሳለፍ ቀርቶ ንንጃ በጣም በጣም በችግር ነበረ። ይህንን ጊዜያት ስናሳልፍ የነበረው እንዲህ ነው የሚባልም አይደለም። ልጇን ማረፏን ሰምታ አስክሬኗን ሳታገኝ እንደገና ደግሞ ሳትቀብራት ሳታያት ብዙ ነገር አለ እና ብቻ አንዳንድ ሰዎችም እንዲመክሯት እንዲህ ቤተክርስቲያንም ያሉ አባቶች መጥተው እንዲያጽናኗት አንዳንድ ነገሮችን እንዲያደርጉ በማድረግ ትንሽ ራሷን እንድትመልስ ብዙ ምኮራዎችን እያደረገች ነበረ። ነገር ግን በቃ ይሄ ከፈጣሪ መሆኑን የሃይማኖት አባቶች እንዲነግሯት በማድረግ ነው ይህንን ጊዜ እንድታልፍ ሲያደርግ ነው እና እጅግ በጣም ፈታኝ ጊዜያት ነበሩ። አንድ ወር በቃላት መግለጽ ይከብዳል። እውነት ነው። ይህንን ማሰብ ምንም ያን ያህል ከባድ የሚባል አደለም። ህመሙን ማሰብ በጣም ቀላል ነው። እንዴት እንዴት ሊሰማ እንዴት ልታሳልፉ እንደምትችሉ ማሰብ በጣም ከባድ ነው። የሆነ ሆኖ ግን አሁን በረዶ ጉዳይ ይሄ ነው የሚባል ተጠያቂ አካል እስካሁን አልተገኘም፣ ከኤጀንቷ እዚህ ከላከቻት ግለሰብ በስተቀር አሁን እጅግ በጣም ውስብስብ የሆነ ጉዳይ ነው ያለው። ከዛ የመጣ የፖሊስ ሪፖርት አለ። ረዲየት ራሷን ስለማጥፋቷ የሚገልጹ የካሜራ ቪዲዮዎችም እንደተላኩ ሰምተናል። እስካሁን በእጃችን አልደረሰም።